ሰላም እንዴት ናችሁ ሰሞኑ እዚሁ ቲክቶክ ላይ አንድ ቪዲዮ በጣም እየተዘዋወረ ብዙ ሰዎች ኮሜንት እየሰጡበት አንዳንድ ሰዎችም ጥያቄ እየላኩልኝ ስለሚገኙ እሱን ክላሪፋይ ለማድረግ ነው እንግዲህ ፕሪ ኤክስፖር ፕሮፍላክሲስ እና ፖስት ኤክስፖር ፕሮፍላክሲስ በውጭው አለም በስፋት ፕራክቲስ ይደረጋል ግን አንድ የጤና መረጃ ስናስተላለፍ የሀገራችን ኮንቴክስት ምንድን ነው እኛ ሀገር ላይ ያለው ፕራክቲስስ ምን ይመስላል የሚለውን ነገር ግንዛቤ ውስጥ ማስገባት አስፈላጊ ነው ብዬ ስላመንኩ ነው። እንግዲህ በሀገራችን ፕሪፕ የሚሰጥበት ምንም አይነት ሁኔታ የለም። ፕሪፕ ማለት እንግዲህ አንድ ሰው ኤች አይ ቪ ከመያዙ በፊት የሚወስደው መድኃኒት ነው። ሀይ ሪስክ የሆኑ በተለይ ኮሜርሻል ሴክስ ወርከርስ፣ የሴተኛ አዳሪዎች የምንላቸው እንግዲህ ሁል ጊዜ ኤክስፖዝድ ሊሆኑ ስለሚችሉ እና የሰውየውንም ስታትስ ላያውቁ ስለሚችሉ የግድ እዛ መድኃኒት ላይ እንዲደረጉ ይደረጋሉ። ሌላው ደግሞ እንግዲህ ኤች አይ ቪ ያለበት የትዳር አጋር ሲኖር እና አንደኛው መድኃኒት እየወሰደ ያኛው ሰው ግን ፕሮቴክሽን መጠቀም የማይፈልግ እንደዛ አይነት ሴናሪዎች ሲኖሩ ብቻ በውጭ ዓለም ሰጀስት ይደረጋል። ነገር ግን እኛ አገር እንደዚህ አይነት ፕራክቲስ የለም ፈጽሞ። ፕሪ ኤክስፖር ላይ ማለት ነው ፖስት ኤክስፖርም እንግዲህ በስራ አጋጣሚ ኤክስፖዝድ የሆኑ የጤና ባለሙያዎች ወይንም ደግሞ የተደፈሩ ሰዎች ስታቱሱ እስከሚታወቅ ድረስ ይሄኛውን ፖስት ኤክስፖዝር ፕሮፊላክሲስ በሰባ ሁለት ሰዓት ከታወቀ ያንን መድኃኒት እንዲወስዱ ይደረጋል። ከዛ ውጭ ላለው ሰው ግን ማንኛውም ሰው ሴክስ አድርጎ አንፕሮቴክትድ ሴክስ አድርጎ የዛኛውን የፓርትነሩን ስታተስ ስላላወቀ ብቻ ሄዶ የጤና ተቋማት ፖስት ኤክስፖዠር ፕሮፊላክስ ስጡኝ፣ ሰባ ሁለት ሰዓት አልሞላኝም ቢል የሚሰጥበት ሂደት የለም። ኤች አይ ቪን መከላከል የሚቻለው በኛ ሀገር ኮንቴክስትን ብቻ ሳይሆን እንዳጠቃላይ ሲሆን ሲሆን መታቀብ ካልሆነ ደግሞ መወሰን ካልሆነ ደግሞ ኮንደም መጠቀም ነው። ከዚህ ውጪ ያለ ኤች አይ ቪን የምንከላከልበት አማራጭ ሀገራችን ላይ የለም። ሰላም እንዴት ናችሁ? ሰሞኑ እዚሁ ቲክቶክ ላይ አንድ ቪዲዮ በጣም እየተዘዋወረ ብዙ ሰዎች ኮሜንት እየሰጡበት አንዳንድ ሰዎችም ጥያቄ እየላኩልኝ ስለሚገኙ እሱን ክላሪፋይ ለማድረግ ነው። እንግዲህ ፕሪ ኤክስፖር ፕሮፍላክሲስ እና ፖስት ኤክስፖር ፕሮፍላክሲስ በውጭው ዓለም በስፋት ፕራክቲስ ይደረጋል። ግን አንድ የጤና መረጃ ስናስተላልፍ የሀገራችን ኮንቴክስት ምንድን ነው፣ እኛ ሀገር ላይ ያለው ፕራክቲስስ ምን ይመስላል የሚለውን ነገር ግንዛቤ ውስጥ ማስገባት አስፈላጊ ነው ብዬ ስላመንኩኝ ነው። እንግዲህ በሀገራችን ፕሪፕ የሚሰጥበት ምን